ዘመን ዘመነ ጽጌ ተብሎ በቤተ ክርስቲያናችን ይጠራል። ይሄ ጊዜ እንግዲህ ከመስከረም 26 እስከ ህዳር አምስት ድረስ ያለውን ወቅት የሚይዝ ነው። እመቤታችን ቅድስት ድንግል ማርያም ተወዳጅ ልጇን ጌታችን ኢየሱስ ክርስቶስን በመያዝ ከሀገረ እስራኤል ወደ ሀገረ ግብፅ ያደረገችውን የመከራ ጉዞ የምናስብበት ነው። ንጉሥ ሄሮድስ የነገስታት ንጉሥ ኢየሱስ ክርስቶስ ተወልዷል። ስለዚህ የተወለደው የአይሁድ ንጉሥ ወዴት አለ? ልንሰግድለት መጥተናል ብለው የተናገሩትን የሰብአ ሰገልን ቃል ሰምቶ ንጉሥ እያለ ንጉሥ የሚነክሰው ፊተኛውን ንጉሥ ገልብጦ አጥፍቶ ነውና ሳያጠፋኝ ላጥፋው በማለት በጌታችን በኢየሱስ ክርስቶስ ላይ ስደት አዟል፣ አውጇል። ይኸውም ጌታችን ኢየሱስ ክርስቶስን ለማግኘት ብሎ በቤተልሔምና በአካባቢዋ የሚገኙ ሁለት ዓመትና ከዛ በታች የሆኑ ሕፃናትን ለመፍጀት ብሎ ወንዶች ሕፃናት ሁሉ እንዲገደሉ ትእዛዝ ባወጣ ጊዜ ከእግዚአብሔር የተላከ ደገኛ መልአክ በሕልም ለቅዱስ ዮሴፍ ተናግሮ፣ ተነሳ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ብሎታልና በዚህ መሰረት በመልአኩ መሪነት እመቤታችን ተወዳጅ ልጇን ጌታችን ኢየሱስ ክርስቶስን በመያዝ ከሀገረ እስራኤል ወደ ሀገረ ግብፅ ተሰዳለች። እንግዲህ ይሄ ዘመን በአጠቃላይ ሶስት ዓመት ከስድስት ወር የፈጀ ነው ወይም አርባ ሁለት ወራትን ያስቆጠረ ነው። እነዚህ ሶስት ዓመት ከስድስት ወራት ያሉትን ጊዜያት በሙሉ ቤተ ክርስቲያን አስባ በቀኖና ወይም በስርዓቷ ውስጥ በመክተት የጽጌ ዘመን ወይም የአበባ ወቅት ተብሎ በሚጠራበት ወቅት የእመቤታችን መከራና ስደት እንዲታሰብ ስርዓት ሰርታ እነሆ ከመስከረም 26 እስከ ህዳር አምስት ጊዜ ድረስ ያሉትን ጊዜያት የእመቤታችን መከራና ስደት እንዲታሰብ ስርዓት ሰርታለች። በእመቤታችን ላይ የደረሰባትን መከራ አስበው ምዕመናን ጊዜውን በጾም በጸሎት ያሳልፉታል። እንግዲህ ከእመቤታችን ከቅድስት ድንግል ማርያም ጸጋ በረከት ፈጣሪያችን ያሳትፈን እንላለን። በዚህ ክፍለ ትምህርታችንም በዚሁ ርዕሰ ጉዳይ ላይ ትኩረት አድርገን ለትምህርታችን ርዕስ ሰጥተን እንማማራለን። ለቅዱሳን፣ ለአባቶቻችን፣ ለሐዋርያት፣ ለሊቃውንት ምስጢሩን ገልጦ ያስተማራቸው እግዚአብሔር አምላካችን ለእኛም ደግሞ የምንሰባበትን እዝነ ልቡና ያድለን በነቢዩ ኢሳይያስ መጽሐፍ ማለትም በትንቢተ ኢሳይያስ በምዕራፍ 19 ከቁጥር 1 ላይ የተጻፈው ኃይለ ቃል እንዲህ ይላል፣ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል፣ የግብፅም የእጆቻቸው ሥራዎች በፊቱ ይዋረዳሉ፣ የግብፃውያንም ልብ በውስጣቸው ይቀልጣል ይላል። ይህ ቃል ነቢዩ ኢሳይያስ ጌታችን ኢየሱስ ክርስቶስ ሰው ሆኖ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሥቶ ከመወለዱ ከሰባት መቶ ዓመታት በፊት የተናገረው ኃይለ ቃል ነው። እግዚአብሔር አምላካችን ለቅዱሳን አባቶቻችን ለነቢያት የራቀውን አቅርቦ የረቀቀውን አግልቶ ይገልጥላቸዋል። በዚህ የተነሳ አካል ነሥተው ባልነበሩበት ዘመን ማለትም ወደ ኋላ የነበረውን ያለፈውንና ወደፊት የሚሆነውን የሚመጣውን ሁሉ ምንም ሳያስቀሩ በይሆናል ወይም ሊሆን ይችላል በሚል ሳይሆን በእርግጠኝነት እንደሚሆን አድርገው ተናግረዋል። ከተናገሩት የቀረ የለም፣ የቀረ የለም፣ ወደፊትም ይፈጸማል። ጌታችን ኢየሱስ ክርስቶስ ከነቢያትና ከሐዋርያት ቃል አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ ይሻላል ብሎ ተናግሯልና፣ ከነቢያቱ ቃል አንዲት ሳትፈጸም የምትቀር የለችም። እንግዲህ ነቢዩ እግዚአብሔር በፈጣን ደመና ተቀምጦ ወደ ምድረ ግብፅ ይመጣል ብሎ የተናገረው ጌታችን ኢየሱስ ክርስቶስ ከመወለዱ ከሰባት መቶ ዓመታት በፊት ነው ብለናል። እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግምና በነቢዩ አሞጽ በምዕራፍ ሦስት ቁጥር ሰባት እስከ ስምንት ድረስ ጌታ እግዚአብሔር ለባሪያዎቹ ለአገልጋዮቹ ለነቢያት ካልነገረ በቀር ምንም አያደርግም ብሎ ተናግሯል። ይህ እውነት ነው። እግዚአብሔር ለባሪያዎቹ ለነቢያት የሚሆነውን አስቀድሞ ይነግራቸዋል። ለወዳጆቹ የሚሆነውን አስቀድሞ ይነግራቸዋል ከመሆኑም በፊት ያስታውቃሉ። በዚህ ቃላቸው ህዝቡን ያጽናናሉ፣ ይመክራሉ፣ ያስጠነቅቃሉ፣ ይገስጻሉ። ስለዚህ ነቢየ ልዑል ቅዱስ ኢሳይያስ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ብሎ ጌታችን በእመቤታችን ትከሻ ላይ ተጭኖ እመቤታችን ጌታችንን አዝላው ወደ ምድረ ግብፅ እንደምትወርድ እርሱም በእመቤታችን ጀርባ ታዝሎ ወደ ግብፅ እንደሚወርድ ትንቢት ተናግሯል። ከዚህ ላይ የተወሰኑ ነጥቦችን ማንሳት ያስፈልጋል። እነዚህ ነጥቦች እግዚአብሔር ለባሪያዎቹ ለነቢያት አስቀድሞ የሚገልጥላቸው ለምንድን ነው የሚለውን ጥያቄ መልስ የሚሰጡ ናቸው። እንግዲህ እግዚአብሔር ለወዳጆቹ የሚያስቀረው ነገር የለም ሁሉን እንደ ሃይማኖታቸው ጽናት እንደ ምግባራቸው ቀናነት ይገልጥላቸዋል። በኦሪት ዘፍጥረት በምዕራፍ 18 ቁጥር 17 ላይ በእውኑ እኔ የማድርገውን ከወዳጄ ከአብርሃም እሰውራለሁን ብሎ እግዚአብሔር ወደፊት በሶዶምና ጎሞራ ላይ የሚያድርገውን ከማድረጉ አስቀድሞ ለወዳጁ ለአባታችን ለቅዱስ አብርሃም ሲነግረው እንመለከታለን። ይሄ የሚያስታውቀው ለቅዱሳን የሚሰወራቸው ምስጢር እንደሌለ ነው። ስለዚህ ለእግዚአብሔር ቅርብ ተብለው የእግዚአብሔር ወዳጆች ተብለው ከሚነገርላቸው ከቅዱሳን ነቢያት አንዱ ለኢሳይያስ ስለ ዘመነ ስደቱ ስለ መከራው ጌታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ስለሚሆንበት ወይም ስለሚደርስበት ነገር እግዚአብሔር ገልጦለታል እና በምን ምክንያት ነው ለነቢያት እግዚአብሔር ምስጢሩን የሚገልጠው ብለን ጥያቄ እናነሳለን። በዚህ አንጻር አንድ ሶስት ምክንያቶችን እናነሳለን። የመጀመሪያው ራሱን ያለ ምስክር ስለማይተው ነው። እግዚአብሔር የሚሰራውን ስራ ይመሰክሩለት ዘንድ ለቅዱሳን ይገልጥላቸዋል። ራሱን ያለ ምስክር የማይተው ነው ብለን ስንል የሚሰራውን ስራ ተረድተው የሰራውን ስራ ተረድተው ተገንዝበው ለተቀረው ሕዝብ የሚያስታውቁ እንዲሆኑ እግዚአብሔር ለወዳጆቹ ያደረገውንና የሚያደርገውን ይገልጥላቸዋል። በሐዋርያት ሥራ በምዕራፍ 14 ቁጥር 17 ላይ ልባችንን በደስታ ሲሞላው ራሱን ያለ ምስክር አይተውም ተብሎ ተነግሯል። ከዚህ አንጻር እግዚአብሔር የሚሠራውን ሥራ ለቅዱሳን የሚገልጠው ራሱን ያለ ምስክር እንዳይተው ነው ማለት ነው። ራሱን ያለ ምስክር የማይተወው ለቅዱሳን ለአባቶቻችን ለነቢያት ምስጢሩን የሚገልጠው እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ተብሎ ተነግሮለታል ማለት ነው። በሁለተኛ ደረጃ እግዚአብሔር ኃላፊያትንና መጻያትን ለነቢያት የሚገልጥበት ምክንያት ነቢያት ሕዝቡን ከኃጢአት እንዲመልሱ በኃጢአታቸው ምክንያት ሰዎች የእግዚአብሔር ቁጣ ነዶባቸው እንዳይጠፉ ተገቢውን ምክርና ማስጠንቀቂያ እንዲሰጡ ለማድረግ ነው። ሰማይና ምድርን እግዚአብሔር ሲፈጥር ከዛ ሰዓት ጀምሮ በስድስቱ ዕለታት ከዕለተ እሑድ ነግ እስከ ዕለተ አርብ ሰርክ ድረስ እግዚአብሔር የፈጠራቸውን ፍጥረታት በሚፈጥርበት ጊዜ ሙሴ አልነበረም። ነገር ግን ወደኋላ ሄዶ ያልነበረበትን በአካል ነስቶ ያልነበረበትን ሁኔታ ያስታወቀው እግዚአብሔር ነው። እግዚአብሔር ለነቢያት ያለፈውን ይገልጥላቸዋልና። እግዚአብሔር ለነቢያት የሚመጣውን ይገልጥላቸዋልና። በዚህ የተነሳ ነቢዩ ኢሳያስ ከሰባት መቶ ዓመታት በኋላ የሚሆነውን እግዚአብሔር ገልጦለት እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ብሎ ትንቢት ተናገረ። እንግዲህ በዚህ ትምህርታችን ይህንኑ የነቢዩን የቅዱስ ኢሳያስን ቃል መሰረት አድርገን ስለ እመቤታችን ስለ ቅድስት ድንግል ማርያምና ስለ ተወዳጅ ልጇ ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረውን ቃለ እግዚአብሔር መነሻ አድርገን እንመለከታለን። እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ብሎ ተናግሯል። እንግዲህ በዚህ ላይ ልንመለከታቸው የሚገቡ ጉዳዮች አሉ። አንደኛው እግዚአብሔር የተባለው ማን ነው የሚለው ነው። ሁለተኛው ፈጣን ደመና ተብሎ የተገለጸው እግዚአብሔር የሚቀመጥበት ፈጣን ደመና የተባለው ወይም የተባለች ማናት የሚለውን እሱን እናያለን። እግዚአብሔር አምላካችን ምስጢሩን ይግለጥልን። እንግዲህ ቅዱስ ባስሊዮስ ዘቂ ሳሪያ እግዚአብሔር ብዬ ስጠራ አብ፣ ወልድ፣ መንፈስ ቅዱስን እንደጠራሁ ይታወቅልኝ ብሎ ተናግሯል። እግዚአብሔር የሚለው ስም የሦስቱ ፍጹማን ቅዱሳን አካላት የአብ፣ የወልድ፣ የመንፈስ ቅዱስ የአንድነት ስማቸው ነው። ይህ እንግዲህ በሚስጥረ ሥላሴ ትምህርታችን በሰፊው አንስተን የምንማረው የምናጠናው ጉዳይ ነው። እግዚአብሔር በስም በአካል፣ በአካለ ግብር ሦስት፣ በመለኮት በአገዛዝ፣ በሥልጣን፣ በባሕሪ፣ ዓለምን በመፍጠር በመመገብና በማስተዳደር ይህንን በመሳሰሉ ሁሉ አንድ አምላክ ነው። እንግዲህ የሥላሴን ሦስትነት ስንመለከት ሥላሴ በስም በአካል በአካለ ግብር ሦስት ናቸው ያልነው የስም ሦስትነት አብ፣ ወልድ፣ መንፈስ ቅዱስ ተብሎ ነው። ወልድ የተባለ ከሦስቱ ፍጹማን ቅዱሳን አካላት ወልድ ተብሎ የሚጠራ በተለየ አካሉ በኋለኛው ዘመን ከእመቤታችን ከቅድስት ድንግል ማርያም የተወለደ ጌታችን ኢየሱስ ክርስቶስ ነው። በተዋህዶ ስሙ ኢየሱስ ክርስቶስ አማኑኤል፣ መድኃኔ ዓለም ተብሎ የተጠራው እርሱ ወልደ እግዚአብሔር በተለየ አካሉ ሰው ቢሆንም በአጭር ቁመት በጠባብ ደረት ተወስኖ በዚች ዓለም ቢመላለስም እግዚአብሔርነት ገንዘቡ እንዳለ ነው። ለዚህ ነው ነቢየ ልዑል ኢሳይያስ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ብሎ የተናገረ። በፈጣን ደመና ተቀምጦ ወደ ግብፅ ይመጣል የሚለውን ኃይለ ቃል በምንመለከትበት ጊዜ ትኩረት አድርገን ከምናያቸው ጉዳዮች አንዱ እግዚአብሔር የተባለ ማን ነው የሚለውን ሐሳብ ነውና ከዚህ አንጻር እግዚአብሔር ተብሎ የተነገረለት ከአብና ከመንፈስ ቅዱስ በተለየ አካሉ ሰው የሆነው እግዚአብሔር ወልድ በተዋሕዶ ስሙ ኢየሱስ አማኑኤል ክርስቶስ መድኃኒዓለም ብለን የምጠራው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነሷ ነፍስ ነስቶ ሰው የሆነውን የባህሪ አምላክ ነው ማለት ነው። ከዚህ በማስከተል ያለው ኃይለ ቃል ፈጣን ደመና የሚለው ነው። በዚች ፈጣን ደመና በተባለች ላይ እግዚአብሔር ተቀምጦ ወደ ምድረ ግብፅ ወርዷል። ፈጣን ደመና የተባለች እመቤታችን ናት። እዚህ ላይ ሁለት ኃይለ ቃላትን ነው በጥምረት ሐረግ ሰርቶ በሐረግ ወይም ደግሞ በሁለቱም ቃላት ነው የምንመለከተው። በአንድ በኩል ፈጣን የሚል አለ፣ በሌላ በኩል ደመና የሚል አለ። ፈጣን የተባለችም ደመና የተባለችም እመቤታችን ቅድስት ድንግል ማርያም ናት። ሊቃውንተ ቤተ ክርስቲያን አባቶቻችን መምህራን አፍጣኒ ተረድኤት ብለው እመቤታችንን ይጠሯታል። እርዳታን ከእግዚአብሔር ዘንድ ምሕረትን ይቅርታን፣ አፍጥና የምታሰጥ በፈጣን ምልጇ የምታሰጥ ብለው ሲጠሯት አፍጣን ተረድኤት ምሕረትን የእግዚአብሔርን ምሕረት የእግዚአብሔርን እርዳታ የእግዚአብሔርን ቸርነት ለፍጥረታት የምታደርስ ማለት ነው። እንግዲህ ቅዱሳን ሊቃውንት ስምሽ በእግዚአብሔር ዘንድ የሰለጠነ ነው ብለው የሚሉላት የእርሷ ልመና ቃል ኪዳኗ ፊት የማያስመልስ አንገት የማያስቀልስ የለመነች ሁሉ የሚፈጸምላት ነውና እመቤታችን በምልጃዋ አንጻር ፈጣን ትባላለች። ልመኗ የሚዘገይ አይደለምና ከዚህ አንጻር ፈጣን ተብላ ትጠራለች ማለት ነው። ደመናም የተባለች እመቤታችን ናት። አንደኛ ተግባሩ የደመና አንደኛው ተግባር በስሩ ያሉትን የተጠለሉበትን የፀሐዩ ዋይ እንዳያከስላቸው እንዳያጠወልጋቸው ማስጠለል ነው። በደመና ስር ያለ የፀሐይ ትኩሳት አያገኘውም። ሰዎችም ቢሆኑ እንስሳትም ቢሆኑ እፅዋትም ደመና በዙሪያቸው ካለላቸው በደመናው ተጠልለው ከፀሐይ ትኩሳት ይድናሉ ማለት ነው። ሁለተኛው የደመና ተግባር ወይም ጠቀሜታ ዝናብ መስጠት ነው። በደመና የተቋጠረው ውሃ በዝናብነት ወርዶ በምድር ላይ ያሉት ደርቀው እንዳይቀሩ፣ እንዲረኩ፣ እንዲለመልሙ ዝናብን ያወርዳል። እመቤታችን ቅድስት ድንግል ማርያምም ደመና ብሎ ጠርቷታል ማለት ነው። የእግዚአብሔር የቁጣው ትኩሳት በሰዎች ልጆች ላይ እንዳይነድ እመቤታችን ቅድስት ድንግል ማርያም በምልጇ በቃል ኪዳኗ ያመኑባትን ሁሉ አስጠልላለች። ነቢዩ ኢሳይያስ በምዕራፍ አንድ ላይ የሰራዊት ጌታ እግዚአብሔር አንዲት ዘርን ባያስቀርልን ኖሮ እንደ ሶዶም በሆን ጎሞራንም በመሰልን ነበር ብሎ ተናግሯል። የሶዶምና የጎሞራ ሰዎች በኀጢአታቸው ምክንያት የእሳት ዝናብ ከሰማይ ወርዶ አጥፍቷቸዋል። ዛሬም የገሃነም እሳት እንዳያጠፋን እግዚአብሔር አንዲት ዘርን ከኀጢአት ከበደል ሰውሮ ለይቶ ጠብቆ አስቀርቶልናል ማለት ነው። እመቤታችንን ምክንያተ ድኅነት አድርጎ የሰጠን ፈጣሪያችን ይክበር ይመስገን። እንግዲህ በደመና የተመሰለች እመቤታችን በአንድ ወገን በኃጢአት ምክንያት የሚመጣን ቁጣ ወይም መዓት የምታቀልናት ማለት ነው። በሌላ በኩል ደግሞ ዝናብ ይሰጣል ብለናል። ደመና እመቤታችንም እውነተኛ የህይወት ውሃ የተባለ ጌታችን ኢየሱስ ክርስቶስን ወልዳ ሰጥተናለች። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ እውነተኛ የህይወት ዝናም የታየብሽ የእውነት ደመና አንቺ ነሽ ብሎ ያመሰገናት። ከዚህ አንጻር ፈጣን ደመና ተብላ የተጠራች እመቤታችን ቅድስት ድንግል ማርያም መሆኗን መረዳት ይገባል ማለት ነው። እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ማለት እግዚአብሔር በእመቤታችን በቅድስት ድንግል ማርያም በጀርባዋ ታዝሎ ወደ ግብፅ ይመጣል ማለት መሆኑን መረዳት ይገባል። ይህ እንግዲህ ቀደም ብለን እንደተናገርነው ጌታችን ኢየሱስ ክርስቶስ ሰው ከመሆኑ ከሰባት መቶ ዓመታት በፊት የተነገረ ቃለ ትንቢት ነው። እነሆ ይሄ ቃለ ትንቢት ፍጻሜውን አግኝቶ ጌታችን ኢየሱስ ክርስቶስ በተወለደ በጥቂት ቀናት ጊዜ ውስጥ የመወለዱን ዜና እግዚአብሔር በፈቀደ የገለጠላቸው የሩቅ ምስራቅ ሀገር ሰዎች፣ የጥበብ ሰዎች መወለዱን ሰምተን ልንሰግድለት መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው ብለው በጠየቁ ጊዜ ይህንን ቃላቸውን ሰምቶ ሄሮድስ በቤተልሔምና በአውራጇ ሁሉ የተወለዱ ሕፃናት ለማስፈጀት አዋጅ በተናገረ ጊዜ በመላኩ በቅዱስ ገብርኤል መልእክት አስተላላፊነት አረጋዊ ዮሴፍ እናቱን እመቤታችንን ከተወደደ ልጇ ከጌታችን ኢየሱስ ክርስቶስ ጋር እንዲሁም ከሶሎሜ ጋር ይዞ